ህዝበ ሙስሊሙ የኢዳል ፈጥር በዓልን ሲያከብር ከመቼውም ጊዜ በላይ ለዘላቂ ሰላም መስፈንና አብሮነት በመስራት ለልማቱ አጋር በመሆን ሊሆን እንደሚገባ የባሕር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው አሳሰቡ። የዘንድሮው የኢዳል ፈጥር በዓል ከባለፈው ዓመት በተሻለ ሰላማችንን እያረጋገጥንና የከተማዋን እድገት የሚያፋጥኑ ተግባራትን እያከናወኑ የሚገኙበት ወቅት ላይ መከበሩ ልዩ ያደርገዋል ሲሉም ተቀዳሚ ምክትል ከንቲባው ገልጸዋል። ዘመኑ እርጋ ተጨማሪ አለው።

በታላቁ የረመዳን ወር መጨረሻ ላይ በመላው የስልምና ሃይማኖት ተከታዮች ዘንድ የሚከበረው የኢዳል ፈጥር በዓል በድምቀት እየተከበረ ነው። የዘንድሮው 1446ኛው የኢዳል ፈጥር በዓልም በተለያዩ ሃይማኖታዊ ስርዓቶች በባሕር ዳር ከተማም በድምቀት ተከብሯል። በበዓሉ አከባበር ላይ የተገኙት የባሕር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ለሃይማኖቱ ተከታዮች የእንኳን አድረሳችሁ መልእክት አስተላልፈዋል። ተቀዳሚ ምክትል ከንቲባው በመልእክታቸው የዘንድሮው የኢዳል ፈጥር በዓል ከተማችን ከባለፈው ዓመት በተሻለ ሰላሟን በማስጠበቅና ልማቷን የሚያፋጥኑ ተግባራትን እያከናወንን በምንገኝበት ጊዜ ላይ በመሆናችን ልዩ ያደርገዋል ብለዋል። የዛሬ ዓመት ይህንን በዓል በምናከብርበት ጊዜ የሰላም እጦት ከሰላም እጦታችን በላይ ደግሞ በአሳዛኝ ክስተት ውስጥ ሆነን አሳልፈነዋል። ያን ጊዜም ይሄ ሁሉ እንደሚያልፍ፣ ሰላማችን እንደሚመለስ የእዛችን ጥያቄ ደረጃ በደረጃ መልስ መስጠት እንደምንችል ቃል ገብተን ተለያይተን ነበር። እንሆ የክልላችን የከተማችንና የአካባቢያችን ሰላም በአግባቡ ሰላማችን እያጣጣም የመጣንበት ሰላማችን እየተመለሰ የመጣበት ከተማችንም ከባለፈው እያማረባት እየፈካች የመጣች በምን ሁኔታ መፍጠር ችለናል። በዘንድሮው የኢድ አል ፈጥር በዓል ከተማ አስተዳድሩ የህዝበ ሙስሊሙ የበርካታ ዓመታት ጥያቄ የነበረውን የመስገጃ ቦታ ጥያቄ ምላሽ የሰጠበትናም ቦታውንም ካርታ ሰርቶ ያስረክብበት በመሆኑ መንግስት ለህዝብ ጥያቄ ምላሽ ለመስጠት ከመቼውም ጊዜ በላይ ቁርጠኛ መሆኑን ያረጋገጥንበት ነው ብለዋል። ተቀዳሚ ምክትል ከንቲባው የዛሬ አመት የእናንተ ከዚህ በፊት ተወስኖላችሁ የነበረው ይህ ቦታ ሁሉም ነገር ተጠናቆ በእጃችሁ የባለቤትነት ካርታ ተሰርቶ ተሰጣችሁ፣ ቦታውም ተዘጋጅቶ እዚህ ቦታ ላይ በዓሉን እናከብራለን ብለን ታሪክ ነው። በዚህም መሠረት ቃላችን ጠብቀን ለዛሬው ቀን እንዲመች ለማድረግ የባህር ዳር ከተማ አስተዳደር አስተካክለን ለዛሬው ቀን ደርሷል። የከተማ አስተዳደሩ አመራር የክልሉ መንግስት ሁልጊዜም ቢሆን ከእናንተ ጎን አብረን እጅ ለእጅ ተያይዘን የምንዘልቅ እንጂ በምንም መንገድ በመካከላችን ምንም ንፋስ ሊነፍስ የማይችል መሆኑን ያረጋገጥንበት ውሳኔ ነው። ከተማችን የቱሪዝም ከተማ እንድትሆንና እድገቷ እንዲፋጠን ህዝበ ሙስሊሙ ለሰላም መስፈንና ለልማቱ ያለውን አጋርነት አጠናክሮ እንዲቀጥልም ተቀዳሚ ምክትል ከንቲባው ጥሪ አቅርበዋል። አንድ ሆነን ሰላማችን እናስከብራለን። የከተማችን ልማት ወደፊት እናራምዳለን። የከተማችን ልማት እና ሰላም ሲረጋገጥ የምትመች ከተማ እናደርጋታለን። በሰላም ጥረታችሁን አጠናክራችሁ እንድትቀጥሉ፣ በልማቱም ሙስሊሙ ህብረተሰብ በከተማችን ልማት ከፍተኛ ሁነኛ ድርሻ ያለው ነው። ድርሻችሁን አጠናክራችሁም በዚህ ረገድ እንድንቀጥል አደራ እላለሁ። በዓሉ ተቀዳሚ ምክትል ከንቲባ ጎሹ እንዳላማውን ጨምሮ የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሸህ ጃዋር መሐመድ እና ሌሎች ሃይማኖት መሪዎች ተገኝተዋል።